ወደ ሁለተኛ ጥያቄ አልፋለሁ። ሁለተኛ ጥያቄ በቅድስት ቤተክርስቲያን የሚፈጸሙ የጋብቻ ስርዓቶች አሉ። እነዛ ያው ይታወቃሉ፣ የተክሊልና የቁርባን ተብሎ ይባላል። በሁለቱ መካከል ያለው ልዩነት ምንድን ነው? መልካም፣ አዎ፣ ቤተክርስቲያን የጋብቻ ስርዓት አላት። እንግዲህ ልጆቿን ከምታከብርባቸው ስርዓት አንዱ የጋብቻ ስርዓት ነው። በአርባ ቀን በሰማኒያ ቀን ሀብተ ወልድ ስመ ክርስትና በጥምቀት ካከበረችበት ጊዜ ጀምሮ በተለያዩ ሚስጥራት የእግዚአብሔር ጸጋ ተካፋይ ታደርጋለች። ቤተክርስቲያን እንግዲህ ሰባቱ ምስጢራት ምንላቸው የእግዚአብሔርን ጸጋ ምንካፈልባቸው የቤተክርስቲያን አካል ሆን ስንኖር ከእግዚአብሔር ጸጋ የምናገኝባቸው መንገዶች ናቸው። አንደኛው የጋብቻ ስርዓት ነው። የጋብቻ ስርዓት ሁለት አይነት የጋብቻ ስርዓት አላት ቤተክርስቲያን። አንደኛው ስርዓተ ተክሊል የሚባለው የጋብቻ ስርዓት ነው። ይሄ ስርዓተ ተክሊል ማለት የእግዚአብሔር ህግ፣ ከጋብቻ በፊት ሁሉም ሰው ንጽህና፣ ቅድስና ድንግልናውን ጠብቆ እንዲኖር ያዛል። ስለዚህ ስርዓተ ተክሊል ይሄንን የእግዚአብሔር ሕግ አክብረው ለኖሩ ሰዎች ቤተክርስቲያን የምትፈጽመው የጋብቻ ስርዓት ነው። የእግዚአብሔርን ግብረው ድንግልናቸውን ጠብቀው ከዝሙት ተጠብቀው የኖሩትን ቤተክርስቲያን በዚህ ስርዓት ታከብራቸዋለች። ስርዓተ ተክሊል ጸሎት ራሱን የቻለ አለው፣ ሽልማት አለው። አሁን ተክሊል ስንል ብዙ ጊዜ የምናስበው አክሊሉን ነው የምናስበው። አክሊሉ ብቻ አይደለም፣ አክሊል አንዱ አካል ነው። አክሊል ሽልማት ነው። ለእግዚአብሔር ሕግ ለመታመናቸው፣ ለእግዚአብሔር ራሳቸውን ታማኝ በማድረጋቸው የሚሰጣቸው ሽልማት ነው። ቤተ ክርስቲያን ክብርን ትገልጣለች። እነዚህ ልጆች የእግዚአብሔርን ህግ አክብረውልኛል ልጆቼ ብላ በአደባባይ የምትገልጠው ክብር ማለት ነው። ሸልማ አክሊል ሸልማ ደፍታ በጭንቅላታቸው ላይ ክብራቸውን ትገልጣለች። ለሌላውም አሪያ እንዲሆኑ ማለት ነው፣ ምሳሌ እንዲሆኑ። ይሄ አንዱ ነው። ሁለተኛ የጋብቻ ስርዓት ማስባን የሚባለው ነው። በተለያየ ምክንያት ድንግልናቸውን ያጡ ቤተክርስቲያን በካህኑ አማካኝነት ንስሐ ሰጥታ ቀኖናቸውን ፈጽመው የሚፈጸም ጋብቻ ነው። ስለ ድንግልናቸው የሚሸለሙ ሽልማት የለም። እዚህ ላይ ድንግልናቸውን አጥተውታል። አክሊል አይሸለሙም። ይሸለሙም ራሱን የቻለ ጸሎት አላቸው። በጸሎቱ ይባርካሉ። የሁለቱም ጋብቻ ማሰሪያ ሚስጥረ ቁርባን ነው። ላይ በቁርባን ብቻ የሚፈጸም ጋብቻ ስንል የማአሰባው ማለታችን ነው እንጂ ቁርባን እዛም ጋር አለ፣ ስርዓተ ተክሊል ጋርም አለ። ቤተ ክርስቲያን ያለ ስጋው ደግሞ ጋብቻን አትፈጽም። ለዚህ ነው ሚስጥረ ቁርባን የሚስጥራት ሁሉ አክሊል ይባላል። የሁሉም ሚስጥራት ማሰሪያቸው እሱ ስለሆነ ማለት ነው። ሁሉም ተጠምቆ ሳይቆርብ አይሄድም። ክህነት ተሰጥቶት ሳይቆርብ አይሄድም። ንስሐ መቁረብ አለበት። ሰባቱ ሚስጥራት ስንላቸው እንግዲህ ስድስቱም ማሰሪያቸው ሚስጥረ ቁርባን ሰባተኛው ሚስጥር ማለት ነው። ስለዚህ የሚስጥረ ተክሊል ነው፣ ጋብቻውም ሲፈጸም የሚጸናው በስጋው ደሙ ነው። አንድነትን የሚያገኙበት ማለት ነው። በሁለቱም ጋብቻ ላይ ይሄ ያለ ማለት ነው። ስለዚህ ልዩነታቸው ምንድነው? ስርዓተ ማሰባን ምን እንለው? ህግ ጥሰው ከእግዚአብሔር ፈቃድ ውጭ ሆነው በዝሙት የኖሩ ሰዎች ንስሐ ገብተው መጥተው የሚፈጸምላቸው የጋብቻ ስርዓት ነው። ስርዓተ ተክሊል ደግሞ የምንለው በንጽህና በድንግልና ኖረው ለቀረበው ቤተ ክርስቲያን የምትፈጽመው ነው። አብሮ መነሳት ያለበት ጥያቄ ያለ ይመስለኛል። እዚህ ጋር መምህርም አብረን ታግዘኛል። አንደኛው ድንግል ቢሆን አንደኛው ድንግል ባይሆንስ? አብሮ ይነሳል፣ ብዙ ጊዜ ይነሳል። አንደኛው ድንግል ሆኖ አንደኛው በአንደኛው ድንግልና እኔም ድንግል ይሆናለሁ ብለው የሚያጠጋጉ ስላሉ ማለት ነው። እንግዲህ ከነጥብ አምስት በላይ ማጠጋጋት በሂሳብ ትምህርት ነው ያለው እንጂ በመንፈሳዊ ጉዳይ ላይ ማጠጋጋት የሚባል ነገር የለም። አሁን በሂሳብ ቁጥር ላይ ከነጥብ አምስት በላይ ይጠጋጋል ይባላል። እዚህ ጋር እሷ ድንግል ስለሆነች እኔም ድንግል መሆን ይችላለሁ አይባልም። አንደኛ አንድ አልሆኑም። ከዚህ በኋላ ነው አንድም የሆኑት። አንድም ከሆኑ በኋላ በአንዱ ኃጢአት አንዱ አይጠየቅም። ይጅ ራሳቸው ህይወት ነው ያለው ከዛም በኋላ ያለው። ስለዚህ እሷ ድንግል ሆና እሱ ድንግል ባይሆን በሷ ድንግልና እኔም ድንግል መሆን ይችላለ ማለት አይቻልም። ስለዚህ ምን አይነት ስርዓት ነው ቤተክርስቲያን የምትፈጽምላቸው? ድንግልናዋን ለጠበቀችው ለእሷ አክሊል ትሸልማለች ትሸልማታለች። አይ ጉራማ ላይ ይሆን ሁለት የተለያየ ከሚሆን እንደው ለካሜራውም ለፎቶውም የተለያየ አንድ እንሁን ካሉ ወደ ማእስባን መምጣት መምጣት የሚችሉ ወደ ተክሊዱ ነው መምጣት አይችሉም። ሳነች ክብሯን በውስጧ አደብቃ ወደ ደብቃ እግዚአብሔር ጸጋ ይሰጣታ። በቃ አይ እንደው ሰው ምን ይለኛል ቤተሰብ በእሷ ተጠጋግቼ የሚባል ነገር የለም። እሷም ደግሞ በእውነት ለሱ ብላ ድንግል ሆና እንደው እሱ ብላ በትህትና ወደ እሱ ስርዓት ልምጣ ነው ማለት ያለባት እንጂ ወደ ሚበልጣ ወደ ከፍ ያለው ልምጣ ማለት አይቻልም። ስለዚህ አንድ እንሁን ካሉ ተመሳሳይ ይሁን ስርዓቱ የሚፈጸምልን ካሉ ማሰባን መሆን ይችላል። አንዱን ወደ ተክሊል እንምጣ ማለት ግን አንዳንድ ጊዜ እንግዲህ አንደር ኮቴሽን የቤተ ክርስቲያን መምህራን ተብሎ ትችላላችሁ እያሉ ትችላላችሁ እያሉ የሚያዳፍሩ ስላሉ ማለት ከዚህ ሰኔ ልክ እዚህ ጋር ላቋርጥና፣ ትቀጥላለህ። እኔ አሁን ቦታውን አልናገርም። ከአንድ በጣም ከመወደው ወዳጅ ጋር አጣልተውኛል ማለት። አሁን ምናልባት ይሄን መርሐ ግብር ሊከታተሉ ይችላል ልጁና እኔ አሁን እንግዲህ እንደ ቤተክርስቲያን ትምህርት አሁን የተባለውን ነገር ነው ለሱ የነገሩት፣ እንደዚህ አይፈጸምም። ከዛ ንስሐ አባቴ ነው የሚላቸው፣ እኛን ሰው ትችላለህ ምንም ችግር የለውም አሉት ማለት ነው። ከዛ ይሄ ወሬ ተሰማና እዛ አካባቢ ሰንበት ተማሪዎቹ ምናምን ሰሙና እሳቸው ትችላለህ ማለታቸውን እንደገና ደግሞ በትምህርቱ እንደማይቻል ተሰማና ቤተክርስቲያኑ አስተዳደር ጋር ደረሰው ጉዳዩ ከዛ አትችልም አሉት። በቃ ይሄን ያስከለከለኝ ምትኩ ነው ማለት ነው፣ ትምህርቱን አይደለም። አይ እና በጣም ነው ያዘንኩት፣ ውስጤ ተጎድቷል እውነት ለመናገር እና እኛኛውንም እንዳልናገራቸው ካህን ናቸው። ምናልባት ከእሱ ጋር ባለው ቀረቤታ ይህ አሁን ቅድም እንዳለው ነው በማጠጋጋት የሚሆን ነገር የለም። ለልጁ ህይወትም የሚጠቅመው በትክክል በሽታውን ተናግሮ መድኃኒቱን ሰጠው ነው እንጂ ያለው አሁን ሰው ሆዱን ታሞ ያይን ጠብታ ብታደርግለት ምንም ጥቅም የለውም። እና በእርግጥ ደሞ የተደሰትኩበት መጨረሻ ላይ ጋብቻው ተፈጸመ በማስባን ማለት ነው። ግን አሁን ጥሩ ኑሮ እየኖሩ ነው። እሱም ሳይ ደግሞ በጣም ደስ ይለኛል። እና አሁን እኮ የሚገኘው እንደ በትሕትና ራሳችን ገልጠን በእግዚአብሔር ማታለል አይቻል እግዚአብሔር ሁሉን አዋቂ ነው። እውነት ነው። እና በትሕትና ስንቀርብ የቤተክርስቲያን ስርዓት የሚያዘውን ስናከብር ነው የእግዚአብሔርን ጸጋ የምናገኘው እንጂ በመዳፈር ሰው ምን ይለኛል? ለሰው ታይታ በሚሆን እኔ የሚገጠመኝ ስላለ ማለት ነውና፣ ድንግል አይደለችም፣ እሱም ድንግል አይደለም። ግን ታናሾቼ ምን ይሉኛል? አለች። ቤተሰብ እኔ ታናናሽ እህቶች አሉኝ ወላጆቼ ምን ይሉኛል? ስለዚህ እንደምንም ተክሊል መፈጸማለ። ይሄን ያለ ሰው እ ቀድሞ ነው ራሱን መጠበቅ ያለ፣ ለታናሽ አርዐያ መሆን የሚገባው በአንድ ቀን ስርዓቱ የሚፈጸመው ሳይሆን በየዕለት ተዕለት ህይወት ነው። ከዛ በኋላ ተነጋግረን ወደ መተማመን መተን እሺ በስርዓተ ማስቡ ብለው አሁን እግዚአብሔር ይመስገን ልጆች ወልደው በጥሩ ሁኔታ አንዳንድ ጊዜ ማስተዋል ማጣት ስለሚመጣ ማለት ነው። አንዳንድ ጊዜ እና ስርዓተ ተክሊል የሚፈጸመው ድንግልናቸውን አክብረው የእግዚአብሔርን አክብረው ጠብቀው ለኖሩት ብቻ ነው። ስርዓተ ማስቡን ደግሞ ድንግልናቸውን በተለያየ ምክንያት ያጡ እያጡን እያወቁ በድፍረት ወደዚህ መቅረብ የለባቸው። የሁለቱም ማሰሪያ ግን ሚስጥረ ቁርባን ያለ ቁርባን ቤተክርስቲያን ጋብቻን አትፈጸመም። ስርዓቱ ጸሎቱ ደርሶልኝ ሳልቆረብ ልውጣ ማለት አይቻል። ስጋው ደግሞ መቀበል አለባቸው። ለምን ሁለት አይነት ሆነ? ቤተ ክርስቲያን እንግዲህ ሐኪም ቤት ነች፣ ፍርድ ቤት አይደለችም። ፈርዳ ሰውን በኃጢአት ጥፋ ብላ የምታባርር አይደለችም እና የወደቀውን ታነሳለች፣ የጠመመውን ታቀናለች። ቤተ ክርስቲያን ብንመጣው ከበሽታችን ልንፈወስ ነው። ህግ አፍርሰዋል እግዚአብሔርን አሳዝነዋልና ጠፍተው ይቅሩ አትልም። ሁልጊዜ ምህረት በርነ ያላት ቤተ ክርስቲያን እና የሁለተኛው ስርዓትም የሆነበት ምክንያት የመጀመሪያ የምታበረታታው ህግ አክብረን እንድንኖር ነው ሁለተኛው ግን የወደቀውን ማንሻ ነው፣ የጠፋውን መመለሻ ነው፣ የእግዚአብሔር ምሕረት ቸርነት የምንቀበልበት ነው እና ሁለት አይነት ስርዓት የሆነበት ይሄ ነው። እኔ ሚስ አንደርስታንዲንግ እንዳይኖር ግን በደንብ ተመልካቾቻችን ማወቅ ያለባቸው ቅድም ቀሲስ በደንብ አድርጎ አስቀምጦታል። ቤተክርስቲያን የምትፈጽመው ጋብቻ አንድ ነው። ሁለት ጋብቻ ትፈጽም ስርዓቱ ነው። ጋብቻውን የምትፈጽምበት ስርዓት አንድ ጋብቻን በሁለት መንገድ ትፈጽመዋለች። አንደኛው በስርዓተ ተክሊልና በቅዱስ ቁርባን ብቆ ነው ሲገኙ ትፈጽመዋለች። ሁለተኛው ስርዓት ደግሞ በስጋው ደግሞ ዞሮ ዞሮ ግን ጋብቻውን የሚያከብረው ስጋው ደግሞ ምሳሌ ከሚመስልለት ነገር ቢያንስም አንድ ትልቅ የከፍተኛ ትምህርት ተቋም ዩኒቨርሲቲ ሊሆን ይችላል። ተማሪዎችን ያስመርቃል አላማው የዛ ተማሪው ተመርቋል። ውጤቱ ምንም ይሁን ምን ማለት ነው። ደግሞ ከጎኑ በማረግ የተመረቀ አይደል? በማረግ የተመረቀውም ተመርቋል። ውጤቱ መጥቶለት የተመረቀውም ተመርቋል። ምናልባት ያኛው በማድረግ የተመረቀው እዛው ሊቀር ይችላል። ይህን አድቫንቴጅ ሊያገኝ ይችላል። ግን ዞሮ ዞሮ የሚደረግለትም ስነ ስርዓት ይዘ የሽልማቱ ስነ ስርዓት የተለየ ነው። ምርቃቱ ግን ለሁለቱም እኩል ነው። እኩል ነው፣ ምርቃቱ እኩል ነው። ጋብቻው የቤተክርስቲያናችን እኩል ነው። ግን ይዘውት ስለተገኙት ነገር ደግሞ የሚሸለሙት ሽልማት ነው። አክሊሉ እሱ ነው ይዘ ስለተገኘ። ምክንያቱም ድንግልና መጠበቅ በዚህ ዓለም ላይ በጣም ከባድ ነው፣ ፈተናው ማለት ነው። ሁለት ጥቅሞች ናቸው ያሉት። አንድ ለጠበቀው ማክበር ራሱ። አንተ አንድ ነገር አድርህ ቴንኪው ስትባል ደስ ይልሃል አይደለም? ለጠበቀው ሰው የሚደረግ ትልቅ ቤኔፊትም ትልቅ ስጦታ ነው። ሁለት ለሌሎቹ የሚያስተላልፈው መልእክት አለ። እኔ እኮ ብጠብቅ እዚህ ማዕረግ ላይ ነው ምደርሰው በቃ በዚህ ቤተክርስቲያን እንዲህ ነው የምታከብረኝ ብሎ ሰው። ገና ሰማያዊ አክሊል እየጠበቅን አይደለ? ስለዚህ ምድራዊውን ይሄ በምድር ላይ የሚታየውን፣ በእርግጥ ስርዓተ ተክሊሉ በምድር ብቻ የሚቀር ነው እያልኩ አይደለም። ሽልማት ነው፣ የነፍስ ዋጋ አለው። ግን ለዛ ለመንግስተ ሰማያት ገና መጨረሻ ለምናገኘው ህይወት እንደዛ እየደከምን ያለን ሰዎች አጠገባችን ማድረግ የምንችለውን ነገር ሳናደርግ እንዴት እዛ እንደርሳለን? ስለዚህ ሌላውን ያበረታታል ማለት ነው። አይ ችግር የለውም ብላ ለሁሉም እኩል ብታደርግ ኖሮ እኔ ችግር ስለሌለው እያለ መንገድ ላይ ብዙ ሰው እየተሰነካከለ ይቀራል ማለት ነው። እና ትልቅ ትምህርት ነው በነገራችን ላይ ማለት ይሄ እኮ በአለማዊም ራሱ ድንግልናቸውን የጠበቁ ሰዎች ወጥተው ሲኮራሩ እናያለን እኮ። በአለም ውስጥ ሞዴሊስት ነን ምናምን እያሉ ድንግልና የሴት ልጅ ክብር ምልክት ነው እያሉ ማለት ነው። እነሱ እንኳ እንደዛ የራሳቸውን ለመግለጫ ከተጠቀፉበት በመንፈሳዊትማ እንዴት ሌላውን እኩል ልናደርግ አንችልም። ግን ቅድም እንደተባለው ሁለት ጋብቻ የላትም፣ አንድ ጋብቻ ነው። በሁለት መልኩ ነው የምትፈጽመው ሲጀመር ጋብቻዋ የቤተ ክርስቲያን ከመጀመሪያም ጀምሮ ማለት ነው አንድ ነው። እኔ ጋብቻ የሚለውን የአማርኛ መዝገበ ቃላት እያየሁ ነበር። ጋብቻ የሚለውን ሲፈታው ተክሊል ብሎ ነው የሚያመጣው። አይገርምም? ስለዚህ መጀመሪያ ላይ ቤተክርስቲያን ሁሌ ጋብቻ የሚፈታው በተክሊል ነበር ማለት ነው። በቃ መጀመሪያ፣ በኋላ ምን መጣ? እነዚህ በተክሊል ያገቡ ሰዎች እንቅፋት አጋጥሟቸው ከሁለት አንዳቸው ሲሞቱ ሁለተኛ ለማግባት ሲያስብ ምን ይደረግ? በተክሊል አያገባም። ይሄ ሰውዬ ማለት ነው ሁለተኛ ጋብቻ አይደለም። ስለዚህ በማስብ ማስብ ማለት አግብቶ ለፈታ ነው ሲጀመር እንጂ ይሄ ድንግልናውን በየቦታው ላጣው አይደለም። በዚህ ከዛ ጋር ተደመረ እንጂ እሱ እንደ ሁለተኛ ጋብቻ ነው አሁን እኮ የሚፈጸምለት ማለት ነው። በስጋው ደግሞ ማግባት ይችላል። ይኸውልህ፣ ሥርዓተ ተክሊሉ ላይ ወይም ደግሞ ፍትሐ ነገሥቱ ላይ እንዲህ የሚል ቃል አለ የሚጋቡ ፈቶች ቢሆኑ ይላል። የሚጋቡት ፈቶች ቢሆኑ አግብተው ለፈቱ የተቀመጠው ሥርዓቱ እሱ ነው። እነዚህ ፈቶች ምን አይነት ናቸው? መጀመሪያ በስርዓተ ተክሊል ተጋብተዋል። አብረው እየኖሩ እያለ ወይ በዝሙት ወይ በሞት አንዱ በመካከል በሞት ቢነጠቅ ብቻውን የቀረው ሰው አግብቶ የፈታ ነው የሚባለው ማለት ነው። ስለዚህ እሱ ቢመጣ የሚጋቡት ፈቶች ቢሆኑ ተክሊል አያደርጉላቸው። አዩ፣ ስርዓቱ ተክሊል አያደርጉላቸው። ይሄ በረከት ወይም ተክሊል በጋብቻ ጊዜ ለድንግል ወንድና ለድንግል ሴት ይገባል። ከሚጋቡት አንዱ ድንግል ቢሆን ብቻውን ይባረክ፣ ይላል ፍትሐ ነገስቱ ነው የሚያስቀምጠው። ምንም ይሄ አያወላውል። ይሄንን በሰፈር ልጅነት አታፈርሰውም። በመግባባት በመተዋወቅ ምናምን አታፈርሰውም። ይሄ ስርዓት ነው። ይሄን ደግሞ ማን ያህል እግዚአብሔር ይመለከታል ማለት ነው። እና ይሄ ነው ማስብ የሚለው ራሱ አግብቶ የፈታ የሚለው ነው። ግን ከዛ ጋር ያው ነው። በቃ ሩካቤ ተፈጽሟል። ሲጋቡ ሩካቤ ስለሚፈቀድ ትክክል ቆጠሩት። ጋብቻ ለፈጸመ ሰው ሩካቤ ስለሚፈጸም ስለሚፈቀድ ሩካቤ የፈጸመ ሰው አግብቶ እንደፈታ ይቆጠራል። የማስብ ጸሎት ይደረግለታል። ትልቁ ጉዳይ ማሰሪያው ግን ቅዱስ ስጋውና ክቡር ደሙ ነው። በዚህ መሰረት ጋብቻቸውን ትፈጽማለች ቤተክርስቲያን።